የቡታጅራ ትምህርትና ስልጠና ፖሊ ቴክኒክ ኮሌጅ በሀገራችን ኢትዮጵያ በሀገር አቀፍ ደረጃ ከነበሩ 25 በነባሩ ደቡብ ክልል ከነበሩ ሰባት ኮሌጆች አንዱ በመሆን ስኪል ዲቨሎፕመንት ሴንተር ሆኖ በ 1990 ዓ ም በጥቂት ዲፓርትመንት የሥልጠና መስኮች እንዲሁም ቁጥራቸው አነስተኛ በሆኑ ሠራተኞች ነበር ሥራውን የጀመረው። እንግዲህ የቡታጅራ ፖሊቴክኒክ ኮሌጅ ከተመሰረተ ዛሬ 26ኛ ዓመቱ እየሆነ ነው። የቡታጅራ ፖሊቴክኒክ ኮሌጅ ፖሊቴክኒክ ኮሌጅ ሆኖ ከመቋቋሙ በፊት በርካታ ደረጃዎችን አልፏል። ሲቋቋም በነበረበት በ1990 ዓ.ም ስኪል ዴቨሎፕመንት ሴንተር ወይም ኤስዲሲ ሆነው ከተቋቋሙ በሀገር አቀፍ ደረጃ 25 ኮሌጆች በቀድሞ የደቡብ ብሔረሰቦች ሕዝቦች ክልል መንግስት ላይ ከተቋቋሙ ሰባት ኮሌጆች ውስጥ አንዱ የነበረ እድሜ ጠገብና አንጋፋ ኮሌጅ ነው። እንደ እድሜውም በርካታ ስልጣኞችን ባለሙያዎችን በመደበኛውና በአጫጭር ጊዜ ስልጠና አሰልጥኖ ለአገር ውስጥና ከሀገር ውጭ ይላሉ ገበያዎች ማቅረብ የቻለ በርካታ አቅሞች ያሉት የሰው ኃይል አቅምም የማሽነሪ አቅሙም የማህበረሰብ ማዕከልም ጭምር እንደመሆኑ በርካታ ስራዎችን እየሰራ ያለ ትልቅ ኮሌጅ ነው። የቡታጅራ ፖሊቴክኒክ ኮሌጅ ስኪል ዴቨሎፕመንት ሴንተር ሆኖ ወይም ደግሞ የክሎት ማበልጸጊያ ማዕከል ሆኖ ከተቋቋመ በኋላ የቴክኒክና ሙያ ትምህርትና ስልጠና ተቋም ሆኖ አገልግሏል። ኮንስትራክሽንና ኢንዱስትሪያል ኮሌጅ ሆኖ አገልግሏል። 2011 ሐምሌ ላይ ፖሊቴክኒክ ኮሌጅ ሆኖ እንዲቋቋም የክልሉ ቴክኒክና ሙያ ትምህርትና ስልጠና ቢሮ ማኔጅመንት አባላት ወይም የማኔጅመንት አካላት ውሳኔ አስተላልፈው በደብዳቤ ከተገለጸለን ጊዜ ጀምሮ በትልቅ ሞራል፣ በጥንካሬ በርካታ ስራዎችን እየሰራን እንገኛለን። ወደ ከፍተኛ የትምህርት ተቋም ዩኒቨርሲቲ መግባት ላልቻሉና እንዲሁም ቴክኒክና ሙያን አማራጭ ያደረጉ ተማሪዎች በኮሌጁ በርካታ ስልጠናዎችን እንዲያገኙ በማድረግ ከ25 ሺህ በላይ ሰልጣኞችን አስመርቆ ወደ ሥራ አሰማርቷል። የቡታጅራ ፖሊቴክኒክ ኮሌጅ ተመራቂ ተማሪዎች ብቃታቸው በምዘና የተረጋገጠ ፣ ራሳቸውንና ሀገራቸውን ለመጥቀም የሚያስችል ቁመና ይዘው የሚወጡ በመሆናቸው፣ ለዚህም ነው በተሰማሩባቸው የሙያ መስኮች ውጤታማና በገበያው ተፈላጊ ናቸው የሚባለው ለበርካታ ዓመታት እምብዛም ለውጥ ሳይታይበት የቆየ ቢሆንም ከቅርብ ጊዜ ወዲህ በላቀ የለውጥና የስኬት መንገድ እንዲሁም ምዕራፍ ላይ ልዩ ትኩረት በማግኘት የአቅም ግንባታና ሪፎርም እያደረገ የሥልጠና መስኮቹን እያሳደገ የቅበላ አቅሙን እየጨመረ ይገኛል። ተያይዞ ዘርፉ በርካታ ወጣቶች የሚፈሩበት ለሀገሪቱ የስራ አጥ ቁጥር መቀነስ ትልቁን ድርሻ ሊወጣ የሚገባ ዘርፍ እንደመሆኑ እንደ ሀገር ያሉ ቴክኒክና ሙያ ተቋማት ወይም ደግሞ ኮሌጆች ድርሻቸው ከፍ ያለ ነው። ከዚህ ጋር ተያይዞ በርካታ ስራዎችን እየሰራን እንዳለን ታሳቢ ተደርጎ እንደ ሀገር የዘርፉን አዳዲስ ሀሳቦች በማምጣት የቴክኒክና ሙያ ትምህርትና ስልጠና ዘርፍ በሪፎርም ደረጃ እንዲቋቋም ሪፎርም እንዲሰራለት ተደርጎ በርካታ ሪፎርሞች እየተካሄዱ ነው ያሉት እና ከዚህ ጋር ተያይዞ አዳዲስ እሳቢዎች የምንላቸው አሉ። አንዱ ፐብሊክ ፕራይቬት ፓርትነርሺፕ ወይም ደግሞ የመንግስትና የግሉ ዘርፍ በትብብር የሚሰሩ ተግባራትን ለይቶ ከነሱ ጋር የሚሰሩ ስራዎች ኖረው እነዚህ ስራዎች የአርሶ አደሩን እና የአካባቢውን ማህበረሰብ ተጠቃሚ ማድረግ እንዲችል ተደርጎ እየተሰራ ያለበት ሁኔታ ያለው። ለቴክኒክና ሙያ ያለው ግንዛቤ በማደጉና ከማህበረሰቡና ከመንግስት ልዩ ትኩረት በመሰጠቱ ተቋሙ የማህበረሰቡን የመማር ፍላጎት ለማርካት ከዚህ በላይ የላቅ አገልግሎት ለመስጠት እንዲቻል ከመንግስትና ከማህበረሰቡ የአቅም ግንባታ ልዩ ድጋፍ ይፈልጋል። የኮሌጁ የውስጥ ገቢ ለማሳደግ ወጪዎችን በውስጥ ገቢ ለመሸፈን የተለያዩ የገቢ አማራጮችን ተግባራዊ እያደረገ ይገኛል። ላብነትም የሞተርና ባለ ሶስት እግር ተሽከርካሪ ባጃጅ መንጃ ፍቃድ በማሰልጠን በእንጨትና ጠቅላላ ብረታብረት ሥራ፣ እንዲሁም ወደ ተለያዩ የአረብ ሀገራት ለሚሄዱ ሴት እህቶቻችን በቤት ውስጥ እንክብካቤና በቤት ውስጥ ሥራ የንድፈ ሐሳብና የክህሎት ሥልጠና በብቃትና በጥራት በመስጠት ገቢውን እያሳደገ ይገኛል። በአሁኑ ወቅትም ለተንጠልጣይ ድልድይ ተገጣጣሚ የብረት ሥራ በማምረት ሰፊ ሥራዎችን እየሠራ ይገኛል። የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ እያስገነባቸው ከሚገኙ ድልድዮች አንዱ የሆነው ሀሽገዴ ቀበሌ ገጠራማና መልካዓ ምድሩ ባልተመቻቸ ስፍራ የሚኖሩ አርሶ አደሮች ለዘመናት ተራርቀው ለመጠያየቅ በሐዘንና በደስታ ለመገናኘት አዳጋች የነበረውን በከንዝና ጨገና መንደሮች መካከል አገናኝ ሆኖ የተሠራ ተንጠልጣይ ድልድይ ነው ቤተ ክርስቲያን ለመሄድ ጤና ጣቢያ ለመሄድ ወደ ቡ የራሱ ማለት ነው ሦስት ሰዓት ተኩል በእግር እየሄድን ነበር ድሮ አሁኑ አይመላል እንደ ቡዮ ወደ ቀሽት ራሱ ማሻገር ይሄ ነው ዋናው ዋናው መንገዱ ማለት ነው እነሱም በዚህ የሚገለገሉበት ቤተክርስቲያን ወደዚህ ጸሎት ቦታ ለመሄድ አልቻሉም ነበር። አሁን በአስር ደቂቃ ቤታችን ገብተናል። እዚህ በአስር ደቂቃ ከተሰራ ወዲህ ማለት ነው። አሁን ጥሩ ልማት አግኝተናል። ለምን በዚሁ መሄጃ አቅታቸው በመኪና አራት ሰዓት አምስት ሰዓት መንገድ በኦሮሚያ ዞረን ነበር የምንመጣው። አሁን በዚህ በአስር ደቂቃ ደርሰን ቡይ የራሱ በአስር ደቂቃ እየሄድን ነው በዚሁ ወንዝ ማለት መሻገራ። ደካማዎች ነፍሰ ጡሮች፣ ጤና ጣቢያ ለመሄድ ቢያንስ 20 ሰው 30 ሰው ተሸክሞ ነበር የሚሄደው በፊት ማለት ነው። አሁን ግን በ10 ደቂቃ ደርሰን እየተመለስን ነው። ብዙ ልማት አገኘን። እግዚአብሔር ስጣችሁ። እናመሰግናለን። ቴክኒክና ሙያ ከዚህ በፊት እየሰራ ያለበት ሁኔታ ዋና ዋና ተግባራቱን ለመናገር የመጀመሪያው ቴክኒክና ሙያ የተቋቋመበት አለማ መማር ማስተማር ወይም ደግሞ ስልጠና የማሰልጠን ነው። ሁለተኛ የቴክኖሎጂ መቅዳት ነው። በሶስተኛ ደረጃ የውስጥ ገቢ ማደራጀት ነው። በውስጥ ገቢ ከሚደራጁባቸው ስራዎች በሜታል ማኑፋክቸሪንግ የሚሰሩ ስራዎች አሉ። የተለያዩ ስራዎችን እንሰራለን። በ2017 ዓመተ ምህረት ሶስት ተንጠልጣይ ድልድይ ኮንትራክት ገብቷል። ሰብ ኮንትራክት ገብቷል። ፖሊቴክኒኩ ይህን ድልድይ ያመጡልን የሄልፊሳስ ኢትዮጵያ የሚባል የኤልማት ተራድኦና የማዕከላዊ ኢትዮጵያ የመንገድ ትራንስፖርት ቢሮ ነው። በሁለቱ አስተባባሪነት ቡታጀራ ፖሊቴክኒክ መጥቶ ከዚህ በፊት በኔፓሎች ነበር የሚሰራው። እዚህ ከመጣ በኋላ ምንድን ነው የምናደርገው? ስልጠና ከወሰድን ሄልቪታስና የማዕከላዊ ኢትዮጵያ መንገድ ትራንስፖርት ስልጠና ከሰጡን በኋላ ከውጭ የሚገባውን የፎሪን ከረንሲ ለምናወጣውን፣ ከውጭ ለሚመጣው የሰውና የቁሳቁስ ወጪ ቀንሰናል ማለት ነው። ቡታጀራ ፖሊቴክኒክ ይህንም በማድረጉ የውጭ ምንዛሪ አድኗል። ፕሮጀክተሮችንም በአጭር ጊዜ ሰርቶ አጠናቆ አስተማማኝ ሁኔታ ላይ አድርሶ የማህበረሰብ አገልግሎትንም ውጤታማ አድርጓል ማለት ነው። ይህም የሚታይ ነው። ሳይት ላይ ሄደን እንዳየ ነው። 120 ሜትር የሻሾ ብሪጅን በአስተማማኝ ሁኔታ ኦልሞስት አስረክበናል። ኮሚሽን አድርገን ጨርሰናል። የስራውን ሁኔታ የሚታይ ነው ማለት ነው። ሌላው የስልጤ ዞን ላይ የምንሰራው ነው። ስልጤ ዞን ላይ የሚሰራው ወይራ የሚባል አለ። ምስራቅ አዘርነት ወይራ ላይ እየተሰራ ያለ ነው። እሱም ኦልሞስት አስረክበናል። ለምርቃት ዝግጁ ነው ማለት ነው። ሌላ በእጃችን ያለ ስራ አለ። ኮንትራክት አግሪመንታችንን ከወሰድን በአጭር ጊዜ ልናጠናቀቀው የቻልነውን የሀላባ ዞን ሲፋም የሚባል የ70 ሜትር ስፓን ያለው ነው። ይህንን ኦልሞስት ሰርተን ጨርሰናል። በቀጣይ ሳምንት ሙሉ ለሙሉ ኮሚሽን ስራውን እናጠናቀቃለን ማለት ነው። ይህን ድልድይ ብዙ በጣም እዚህ ኢትዮጵያ ውስጥ በማዕከላዊ ኢትዮጵያ ክልል በጣም ብዙ አሉ። በምስራቅ ጉራጌም ብናይ ብዙ መሰራት የሚገባቸው አሉ። ከውጭ የሚመጣውን በዶላር የሚሰራው ምናምን ቀርቶ አሁን እኛ ሀገር ላይ እኛ ፖሊቴክኒክ ላይ ቡታጅራ ፖሊቴክኒክ ይህንን በአጭር ጊዜ ሰርቶ ያስረክባል ማለት ነው። ሌሎች ተመሳሳይ የመንግስት ቢሮዎች የሚያሰሩትን የትረስ፣ የከንች፣ የበር ሌሎችንም ስራዎችን በሜታል ማኑፋክቸሪንግ የሚሰሩትን፣ በሌላም ኮንስትራክሽን የሚሰሩትን ተቋሙ ወደ ኢንተርፕራይዝ ሙሉ ለሙሉ ስለተቀየረ ይህን ነገር ሰርተን ማስረከብ እንችላለን ማለት ነው። ችን ቲቤት ወደ ኢንተርፕራይዝ እንዲቀየርና ቲቤት በራሱ አቅም ይሰራል ይችላል ብለው ያመኑ የቡታጀራ ፖሊቴክኒክ የማኔጅመንት አካላት ዲኑ አቶ አብዱላሂድ ከፍተኛ አስተዋጽኦ አድርጓል። ኖርማሊ አሁን ባለው ሁኔታ በተለይ ፖሊቴክኒክ ኮሌጆች በውስጥ ገቢ ያላቸውን አቅም በሙሉ አሟጠው በመጠቀም ገቢ ሰብስበው በቀጣይ ከተወሰኑ ጊዜያቶች በኋላ ከመንግስት የበጀት ጥገኝነት ነፃ እንዲወጡ በአሁኑ ጊዜ ኮሌጆች በከፍተኛ ደረጃ የውስጥ ገቢያቸውን የማጠናከር ስራ እየሰሩ ይገኛሉ። ስለዚህ የእኛም ፖሊቴክኒክ ኮሌጅ ያው የረጅም ጊዜ አቅም ያለው ነው። ብዙ ሀብት ያለው ተቋም ነው። ብዙ የሰው ኃይል ያለው ተቋም ነው። በሁሉም ዘርፍ የተሟላ አደረጃጀት በሚባል ደረጃ ያለው ነው። ስለዚህ ይህንን እምቅ አቅማችንን በሰው ኃይልም በአደረጃጀትም በማሽነሪም በግብአትም ያለንን ነገር አጠናክረን መጠቀም ከቻልን ከፍተኛ ያለው ገቢን የውስጥ ገቢን መሰብሰብና በቀጣይ ከመንግስት የበጀት ጥገኝነትም መውጣት ይቻላል የሚል መርህን ይዘን በአሁን ጊዜ በከፍተኛ ደረጃ ላይ እንቅስቃሴ በማድረግ ላይ እንገኛለን። አሁን አንዱ ይሄ ማሳያው በተንጠልጣይ ድልድይ ድልድይ ውስጥ ያሳየነው ተሳትፎ ቀላል የሚባል አይደለም። ይሄ ተንጠልጣይ ድልድይ ከዚህ በፊት እንደሚታወቀው የተወሰኑ የሀገሪቱ አካባቢዎች ተሰርቷል። ያው የተሰራውን በውጭ ሀገር ባለሙያዎች ከፍተኛ ውጪ ወጥቶበት ነበር። ሶ አሁን ይህንን ቴክኖሎጂ ወደ ሀገር ውስጥ በማምጣት የእኛም ኮሌጅ አንዱ በመሆን በዚህ ውስጥ ትልቅ ስፍራ ይሰጠው የነበረው በጣም ሩቅ ሆኖ የነበረውን ነገር አቅርበ ነው በራሳችን ባለሙያዎች በራሳችን ማሽነሪ መስራት መቻል እና የገጠሩን ህዝብ ችግር ለመፍታት በሚደረገው ላስጨራሽ ትግል ውስጥ ይህንን ጉልህ ሚና እየተጫወትን በመሆናችን በጣም ደስ ብሎናል። ስለዚህ ገንዘብ የማግኘትን ብቻም ሳይሆን የአካባቢውን ህብረተሰብ፣ የአካባቢውን ህዝብ ባለን ጸጋ ባለን እምቅ አቅም አውጥተን ተጠቅመን በብዙ ነገሮች ላይ እየተሳተፍን ብዙ የልማት ስራዎችን እንድንሰራ እድልን ፈጥሮልናል ማለት ነው እና በቀጣይ ይህንን እያጠናከርን በርካታ ስራዎችን የምንሰራበት ሁኔታ ይፈጠራል ማለት ነው። ድልድዩን ለመስራት ከዲዛይን ጀምሮ እጅግ በርካታ ፈታኝ ተግዳሮቶችን በማለፍ ድልድዩ 200 ሜትር ጥልቀትና 120 ሜትር ርዝመት ባለው የሻሾ ወንዝ ተንጠልጣይ ድልድይ በጽናት አማካሪ መሐንዲሶች በሶሊያና ኮንስትራክሽን የቡታጅራ ፖሊቴክኒክ ኮሌጅ ሰብ ኮንትራክተርነት ከዚህ በፊት ከውጭ ገባ የነበረውን በማስቀረት የውጭ ምንዛሬን የሚተካ የሀገር ልጅ የእውቀት የፈጠራና የክህሎት ውጤት የሆነ ተገጣጣሚ የብረት ተንጠልጣይ ድልድይ ድልድዩን ለመስራት ከዲዛይን ጀምሮ እጅግ በርካታ ፈታኝ ተግዳሮቶችን በማለፍ አገልግሎት ለመስጠት እየበቃ ይገኛል። በሌላ በኩል የውስጥ የገበያ አቅሙን ከሚያሳድግበት ተግባር አንዱ ነው። በተጨማሪም ለአርሶ አደሩ ማኅበረሰባችን ችግር ፈች የሆኑ የተለያዩ ማሽነሪዎችን ከማቅረብ በተጨማሪ ምርትና ምርታማነትን ለማሳደግ አርሶ አደሩ ለእርሻ መሬቱ የሚጠቀመውን የማዳበሪያ አቅርቦት አነስተኛ በመሆኑና የዋጋውን መወደድ ከግምት ውስጥ በማስገባት ካምስ ኢንጂነሪንግ ፒ ኤል ሲ ከደቡብ ኢትዮጵያ ጋር በመተባበር በቡታጀራ ፖሊቴክኒክ ኮሌጅ የተፈጥሮ ማዳበሪያ በአነስተኛ ዋጋ ለማቅረብ እያመረተ ይገኛል። የምንገኘው ቡታጀራ ፖሊቴክኒክ ኮሌጅ ቅጥር ግቢ ውስጥ ነው። የካምስ ኢንጂነሪንግ ፒ ኤል ሲ እና በደቡብ ኢትዮጵያ ያዘጋጁት ተፈጥሮ መዳበሪያ ወይም ኮምፖስት እንለዋለን። ይህን የምናዘጋጀው ደግሞ አንደኛ መሬቱን ለማማ ይሆናል። ሁሌም መዳበር አይፈልግብንም። ከዚያ ፊት ድሮ የምንጠቀማቸው የነበሩት መዳበሪያዎች ሁሌም መዳበሪያ ዘር በተዘራ ቁጥር መዳበሪያ ያስፈልገው ነበር። ይሄ ግን አንዴ ከሰጠን ለሶስት አመት ያገለግለናል። ለምን መሬት ይመልስልናል ማለት ነው። የተበላሸውን መሬት ወደ ለም መልሶ ጥሩ ዘር ያመርትልናል። እናም ደግሞ ስናዘጋጀው እበት፣ አፈር፣ ቅጠላቅጠል የተለያዩ ቅጠላቅጠሎች ከነሱ መሀል ጥድ እና ዛፍ የሌለበት መሆን አለበት፣ ቅጠላቅጠሉን ማለት ነው። ከነዚያን ሁሉ አድርገን ከዛ ቨርሚ ትል የምንለው አለ፣ ቅድም አይተነዋል። ቨርሚ ትሎች እንሰጣቸዋለን። ቨርሚ ትሉን እየበላ ወደ አፈርነት ይቀይርልናል። ያ ቨርሚ የበላውን ሲያራው አሩን ነው እኛ የምንፈልገው እሱ ማለት ለም ነው፣ ለም አፈሩን ማለት ነው። እሱን የሚሰጠን ለም አፈሩን ይሰጠናል። እሱን በመጠቀም ነው ለገበሬው የምናደርሰው እና ዘገጃጀቱን እንደዛ አድርገን ከሰጥናቸው በኋላ ትሉን ከገባ በኋላ ነው ትሉን፣ ይገባል፣ ይበላዋል፣ ይጨርሰዋል። ከጨረሰው በኋላ ዘም ብለን እሱ እንደጨረሰው አፍሰናለን ነው ወደ ማሳ የምንወስደው እነፋዋለን። ነፍተን ድንጋይ ምን ካለበት እነሱን መንጥረን አውጥተን ነው ለሙን ነው ለመሬት የምናቀርበው ከመዘራቱ በፊት ከመሬቱ ጋር ተደባልቆ ታርሶ፣ ከዛ በኋላ ወደ ዘር ይገባል። አሪፍ ዘር ይሰጠናል ማለት ነው። ከዚህ ጋር ተያይዞ ፖስት ሀርቨስቲንግ ሀርቨስቲ ላይ ደግሞ ብክነት እንዳይኖር ወይም ደግሞ ምርት ከተሰበሰበ በኋላ እንዳይባክን፣ እንዳይባክን ብቻም አይደለም ገበያው በሚፈልገው ሰዓት ላይ አርሶ አደሩ የልፋቱን ያህል ዋጋ እንዲያገኝ ሊያስችል የሚችል ትልቅ ቴክኖሎጂ በኮሌጃችን ላይ እየገነባ እንገኛለን ይሄ ቴክኖሎጂ ኮልድ ስቶሬጅ ወይም ደግሞ ማቆያ የአትክልትና ፍራፍሬ ማቆያ ብለን የምንጠራውን ቴክኖሎጂ እየገነባን ያለ ነው እና ይሄ ቴክኖሎጂ ተገብቶ ሲጠናቀቅ የአካባቢው አርሶ አደር ለገበያ ምን የሚባል ምርት መቼ ማቅረብ እንዳለበት መረጃ አጣርቶ፣ ለማን መሸጥ እንዳለበት መረጃ አጣርቶ መሸጥ የሚችልበት በመሀል ያሉ ደላሎችና የለፋውን ያህል ገቢ ሳያገኝ እንዳይሸጥ ያደርገዋል፣ ያግዘዋል ማለት ነውእና በዘንድሮ ዓመት ለየት የሚያደርገን በአይነቱ ለየት ያለ በአገር አቀፍ ደረጃም የትም ኮሌጅ የትም አካባቢ ያልተሞከረ የተንጠልጣይ ድልድይ በራሳችን አቅም በራሳችን ልጆች አምርተን ለሶስት ዞኖች አቀርበናል። አንደኛው ዞን ይኸው ያለንበት የምስራቅ ጉራጌ ዞን ሲሆን በምስራቅ ጉራጌ ዞን በሶዶ ወረዳ በደሽገዴ ቀበሌ ሁለት ቀበሌዎች መካከል የሚገኝ በጣም ትልቅ የሆነ መቶ 20 ሜትር ርዝመት ያለው ጥልቀቱ መቶ ሜትር ያለው ገደል በመኖሩ ምክንያት የአይመለልና የደሽገዴ አካባቢ ቀበሌ ነዋሪዎች መገናኘት የማይችሉበት ሁኔታ የነበረበት ሲሆን ይህን ለማገናኘት በመቶ ሜትር አሳጥረን በመቶ 20 ሜትር አሳጥረን ደረጃውን የጠበቀ ቴክኖሎጂ ወይም ደግሞ ተንጠልጣይ ድልድይ ሰርተን አስገጥመናል። በቅርቡ የክልሉ መንገድና ትራንስፖርት ቢሮ በሚያዘጋጀው የምረቃ ስነ ስርዓት ተመርቆ ለአገልግሎት የሚበቃ ነው የሚሆነው። አንዱ የሪፎርሙ አዲስ እሳቤ ከመሆኑም ጋር ተያይዞ የቡታጅራ ፖሊቴክኒክ ኮሌጅ አራት ኢንተርፕራይዞችን አቋቁመን በህጋዊ ሰውነት ተሰጥቷቸው የንግድ ፈቃድ ተሰጥቷቸው ወደ ተግባር የገባንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ቅድም የሰራ ነው የተንጠልጣይ ድልድይና ሌሎች የብረታ ብረትና እንጨት ምርቶችን በህጋዊ መንገድ ከተጫርተን የምንሰራበት እድል ተፈጥሯል። ከዚህ ውጪ በአውቶሞቲቭና በጋራዥ አገልግሎት አንዱ የምንሰጥበት ኢንተርፕራይዝ የተመሰረተበት ዲፓርትመንት ወይም ዘርፍ ነው። ከዛ ኮንስትራክሽን ላይ ግንባታ እቃዎች፣ የግንባታ ቁሳቁሶች ከማምረት ባሻገር ቴራዞና ብሎኬት ከማምረት ባሻገር ከተማ ውስጥም ወረዳ ውስጥም ሙሉ ዞኖች አካባቢ ያሉ የግንባታ ስራዎች ላይ ከዲሽ ጀምሮ የኮብልስቶን ንጣፉን አጠቃላይ ተወዳድረን ተጫርተን መውሰድ እንደምንችል በፍቃድ ወይም ደግሞ በህጋዊ መንገድ ኢንተርፕራይዝ መስርተን እየተንቀሳቀስ ነው ያለንበት ሁኔታ ነው ያለው፣ እና ይሄ ጥሩ መነሻ ነው። በአጠረ ጊዜ ውስጥ መች ነው የምትወጡት ከመንግስት ጥገኝነት ከተባለ ከሰባት ዓመት በኋላ የቡታጅራ ፖሊቴክኒክ ኮሌጅ በዚህ ፍጥነቱና በዚህ አቋሙ ከቀጠለ ከሰባት ዓመት በኋላ ከመንግስት ጥገኝነት ወጥቶ ራሱን በበጀት ማስተዳደር የሚችልበት ደረጃ ላይ ደርሳል ብለን እየሰራ ነው ያለ ነው እና ከዚህ ጋር ተያይዞ በርካታ ስራዎችን እየሰራን ነው እንደሆነ ማሳያ ናቸው። ከዚህ ጋር ተያይዞ የኮሌጁ ማህበረሰብ ሰልጣኝም አሰልጣኝም ሌሎች እንግዶችም በሚመጡበት ሰዓት ህፃን ልጆቻቸውን ይዘው ከመጡ ለህፃናት ደረጃውን የጠበቀ የማቆያ አለን፣ ዴኬር አለን። ያ ዴኬር ሙሉ ፈርንሽ የተደረገ ነው። ሙሉ ማረፊያ፣ ሙሉ መጫወቻ፣ ሙሉ አጠቃላይ ግባቶች የተሟሉለት ዴኬር ነው። ከዛ ባሻገር ሁለት ቋሚ ሰራተኞችን ቀጥረን እያሰራን ያለንበት ወይም ደግሞ እናቶችን ቀጥረን እያሰራን ያለንበት ሁኔታ ነው ያለው። እኛ እንደ ቡታጀራ ቴክኒክና ሙያ መስሪያ ቤት ማለት ነው ብዙ እገዛዎችና ና የሙያ ክፍተቶቻችን ና እገዛ ይደረግልናል። በየትኛውም በሂሳብ አያያዝ ቢሆን፣ በምንሰራው በቶርኖ ስራ ቢሆን በየትኛውም መልኩ ትልቅ እገዛ ይደረግልናል። ከሚጎሉንን እንኳን እቃዎች ከቡታጀራ ፖሊ ቴክኒክ ወስደን የመጠቀም እድሉ ያለን ስለዚህ ሮቦት ኢንተርፕራይዝ ደግሞ ከትንሽ ተነስቶ ዛሬ እዚህ የደረሰና መልካም ቴክኒክ ፖሊቴክኒክ በየትኛውም ጉለታችን የሚጎለን የትኛውም ነገር መካኒካልም ሆነ በሙያ እገዛ በካይዘን ቢሆን በየትኛውም ነገር እገዛ የሚደረግልን ያደረግልን ቡታጅራ ቴክኒክ፣ አልፎም ተርፎ ጉለታችንና ክፍተታችን የሆኑ ነገሮች የሚሸፍንበት ቡታጅራ ቴክኒክና ሙያ በጣም ትልቅ እገዛ ነው ያለው። መምህራኖቹም እዚህ ከኛ ጋር መጥተው የሚጎለንን ነገር በየትኛውም መልኩ ከነሱ ከኛ ይልቅ በብዙ መልኩ እርዳታ ስለሚያደርጉልን በዚህ በጣም ተጠቃሚ ነው። ስለዚህ ቡታጅራ ቴክኒክና ሙያ በአካውንቲንግ ቢሆን በአያያዝ ቢሆን በካይዘን ቢሆን በየትኛው መልኩ ብዙ እገዛና እርዳታ ይደረግልናል። ስለዚህ ለእኛ ትልቅ አስተዋጽኦ ነው እያደረገ ያለው ቡታጅራ ፖሊቴክኒክ። ስለዚህ በጣም እናመሰግናለን። የኮሌጁንም የስታንዳርድ ደረጃ ለማሻሻል የአይኤስኦ ከኢትዮጵያ የደረጃዎች ኢንስቲትዩት ጋር የድጋፍ ስምምነት ተፈራርሟል። የቡታጅራ ትምህርትና ስልጠና ፖሊቴክኒክ ኮሌጅ ማኅበራዊ ኃላፊነቱን በመወጣት ረገድ ከፍተኛ ሚናውን ሲወጣ ቆይቷል። ላብነትም ኮቪድ-19 በዓለማችን ብሎም በሀገራችን በተከሰተበት ወቅት ከንክኪ ነፃ የሆነ የቆሻሻ ማስወገጃ የእጅ መታጠቢያና ከ5000 በላይ ማስክ በማምረት ለቡታጅራ ከተማና አጎራባች ወረዳዎች ድጋፍ በማድረግ እንዲሁም በየአመቱ የአቅመደካሞችን ደካሞችን ቤት እድሳት በማከናወን የመማሪያ ቁሳቁስ ለሚያስፈልጋቸው ህፃናት ድጋፍ በማድረግ ማኅበራዊ ኃላፊነቱን በመወጣት ላቅ ያለ አበርክቶ አኑሯል አንጋፋውና ዕድሜ ጠገቡ የቡታጅራ ፖሊቴክኒክ ኮሌጅ በየአመቱ በኮሌጁ ቅጥር ውስጥ የአረንጓዴ አሻራ ምርሃ ግብር ሲያከናውን ቆይቷል በ2016 ዓ ም በክረምት ወራት። የችግኝ ተከላ ወቅት የኢፌድሪ ፌዴሬሽን ምክር ቤት ከተጠሪ ተቋማት ጋር የምክር ቤቱ ዋና አፈ ጉባኤ ክቡር አገኘሁ ተሻገርና የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ክቡር እንደሻውጣ ሰው የምስራቅ ጉራጌ ዞን ከፍተኛ አመራሮችና የተለያዩ የህብረተሰብ ክፍሎች በተገኙበት በኮሌጁ ግቢ የችግኝ ተከላ መርሃ ግብር ተከናውኗል። የቡታጅራ ፖሊቴክኒክ ኮሌጅ ለተለያዩ ጥቃቅንና አነስተኛ ኢንተርፕራይዞች ድጋፍና ክትትል ያደርጋል። ስለ ቡታጅራ ፖሊቴክኒክ ኮሌጅ ከብዙ በጥቂቱ ጠቀስን እንጂ አላለቅም። ይቀጥላል። ሰላም።